ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በጠቃሚ መረጃ መጥቻለሁ። ላይክ እያረጋችሁ ሼር እያረጋችሁ ለጓደኞቻችሁ የተለያየ ብር ያው የጆርዳን ብቻ ሳይሆን ጆርዳን ውስጥ ያው በዶላርም በዲናርም ነው የምንቀበለው። እኔ ያው ደሞዜ በዶላር ነው፣ ግን እዚህ አንዳንድ ነገር መግዛት ስፈልግ በዲናር ነው የሚቀበለው ማለት ነው። በሁለቱም ነው ያው እኔ አሁን ወደ ኢትዮጵያ ስሄድ ወደ ዶላር ቀይሬ ነው። በዲናር እ አልሄድም። ሁላችሁም በዲናር ይዛችሁ እንዳትሄዱ፣ ያላችሁትን ብር ወደ ዶላር ቀይራችሁ ሄዱ። ምክንያቱም እዛ ኢትዮጵያ ውስጥ ያው እናንተ ዶላር ዲናር በጣም ውድ ነው ተፈላጊ ነው። ለምን ልትሉ ትችላላችሁ። ግን በጣም ከባድ ነው በዲናር ይዛችሁ ስትሄዱ አንደኛ ማንኛውም ባንክ መመንዘር አትችሉ። ብሔራዊ ባንክ ነው የምትሄዱ። አንዷ ልጅ የነገረችኝ ነው። አንዷ ደግሞ አንዷ ልጅ ትላንትና ኮመንት ላይ ያየው ነበር እና የጆርዳን ብር ከጆርዳን ውጭ አይሰራም ላልሽኝ በደንብ ይሰራል። ምንድን ነው ብሔራዊ ባንክ ሄዳ መመንዘር ትችላላችሁ። ግን ብሔራዊ ባንክ ስትሄድ ምንድን ነው የተባለችው የጉምሩክ ወረቀት አምጪ ምክንያቱም የጉምሩክ ወረቀት ማለት ከሶስት ሺህ ዶላር በዛ ያለ ብር ስትይዙ ነው የጉምሩክ ወረቀት የምትይዙ። እና በጣም ስለምትቸገሩ በተለይ የክፍለ ሀገር ልጆች ከሆናችሁ ይከብዳችኋል። አዲስ አበባ ከሆናችሁ ግን ብሔራዊ ባንክ ሄዳችሁ ብሔራዊ ባንክም ከሄዳችሁ በጣም ምክንያቱም ከየትኛውም ዓለም ይመጣ ሰው እዛ ሄዶ እንትን ስለሚል አንደኛ በጣም አገልግሎቱ ወረፋው በጣም አስቸጋሪ ነው። ሁለተኛ ወረቀት አምጡ የጉምሩክ ወረቀት አምጡ ትባላላችሁ ማለት ነው። የጉምሩክ ወረቀት የትኛው ብር ተሸክማችሁ የምትገቡ ብዙ ብር ይዞ የሚገባ ሰው ነው የጉምሩክ ያስመዘግባል። ምክንያቱም ኬት አመጣችሁ፣ መንገድ ለቤት ትያዙ፣ ባንክ ቤት ኬት፣ ይሄ ብር ኬት ነው ምንጩ ምክንያቱም ብላክ ማርኬት እንትን ነጋዴ ናችሁ ተብላችሁ በወንጀል እንዳትጠረጠሩ እንዳትታሰሩ ማለት ነው። የገንዘብ ዝውውር እንትን ተብላችሁ ማለት ነው። ምንድን ነው እሱ ወረቀቱ? የሆነ ወረቀት ይሰጣችኋል። እሱ ወረቀት ታሳያላችሁ። ከውጭ ሀገር ይዛችሁ እንደመጣችሁ ሕገወጥ እንዳልሆነ ሕጋዊ እንደሆነ የሚያሳይ ከጉምሩክ ወረቀት ይሰጣችኋል ማለት ነው። እሱ ከሶስት ሺህ ዶላር በላይ ሲሆን ነው የአረብ ሀገር ብር እስከ አስር ሺህ ይባላል። የአረብ ሀገር ብር ማለት ነው። ዶላር ግን ሲሆን ከአስር ሺ ዶላር ይቅርታ፣ ከሶስት ሺህ በላይ ዶላር ሲሆን ጉምሩክ ታስመዘግባላችሁ፣ ወረቀት ይሰጣችኋል ማለት ነው እና ምንድን ነው እቺ ልጅ ተንከራታለች ማለት ነው። ብሩንም ሳትቀይረው እዛ ተመልሳለች። አንደኛ የክፍለ ሀገር ልጅ ነች እና በጣም በጣም ነው የምትቸገሩት ብራችሁን አሁን ሆኖ ምንም እንትን ሳትሉ ምንም የሚቀነስባችሁ ነገር የለም። ወደ ዶላር ቀይራችሁ ብራችሁን ያላችሁትን ነገር እንደ ራሴ የሚመክራችሁ ነገር ቢኖር ያላችሁትን ነገር ቀድማችሁ ልካችሁ ባዶቻችሁን ብትገቡ ብዬ ነው የሚመክራችሁ። ግን ያው አንዳንዶቹ በተለያየ ምክንያት ሊሆን ይችላል። እዚሁ አጠራቅማችሁ እዛችሁ መሄድ ያሰባችሁ ግን የእናንተ ሀሳብ አላውቅም። መፍታችሁ ነው። ግን እንዳትቸገሩ፣ ወደ ዶላር ቀይራችሁ እዛችሁ ሂዱ። ለምን ሀምሳ ዲናር አይሆንም? ወደ ዶላር ቀይራችሁ ዶላር ሲሆን አትቸገሩም። ማንኛውም ብር ግን ሲሆን በጣም ነው የምትቸገሩት። ብሔራዊ ባንክ ማለት ኢትዮጵያ ውስጥ አንድ ባንክ ነች እና እሱን ደግሞ ከየትኛውም ዓለም የመጣ ቱሪስቶች ሊሆኑ ይችላሉ ከተለያየ ዲያስፖራዎች ኢትዮጵያ የሆነው ከተለያየ ዓለም የመጡ ሰዎች፣ ምክንያቱም እዛ ሄዶ ስለሚያስቀይሩ ሰርቪሱ በጣም ከባድ ነው። ሁለተኛ ደግሞ እዛ ላይ የምትጠይቁት ጥያቄ በገዛ ገንዘባችሁ በጣም ነው የሚያዝጉት። እና ከዚህ ሁሉ ከመንገላታት ያላችሁትን ገንዘብ ወደ ዶላር ቀይራችሁ መሄድ ነው ያለባችሁ። እዛ ደግሞ ስትሄዱ ማለት ነው አሁን ሁላችንም ያው ብላክ ማርኬት ጥቁር ገበያ ነው የምንጠቀመው። እና እዛ ለምን እንደሆነ አላውቅም፣ ኢትዮጵያ ስትሆኑ እንትን አገልግሎት አይሰጡም፣ ስለሚፈሩ ይሁን አላውቅም። የሆነች ልጅ እንደዚህ የምትልከው ልጅ ነበርና አይ ከኢትዮጵያ ውስጥ መቀበል አልችልም ምናምን አለኝ አለች። ለምን እንደሆነ እኔ አላቅም፣ ፈርቶ ይሁን የሆነ የራሳቸው ምክንያት ይኖራቸዋል። እና ዞሮ ዞሮ አይ እኔ አልሰማም ምናምን ካላችሁ ማለት ነው። የትኛውም ብር የሆነ የትኛውም ብሔራዊ ባንክ ነው የሚመነዘረው ከዶላር ውጪ ማለት ነው። ዶላር የትኛውም ባንክ ሄዳችሁ ወደ ኢትዮጵያ ብር መቀየር ትችላላችሁ። ግን የተለያየ አረብ ሀገር ብር ብሔራዊ ባንክ ነው የምትሄዱት። ከምትንገላቱ ከአሁኑኑ ብዙ ብር ይዛችሁ መሄድ ያሰባችሁ ብራችሁን ቀይራችሁ ግቡ ማለት ነው። አይቻልም። ብሩ ከዚህ ከዚህ ሀገር ውጪ አገልግሎት አይሰጥም። ለምለው እንዴ ለምንድነው የማይሰጠው? ይሰጣል ግን ብሔራዊ ባንክ ሄዳችሁ ነው ማስቀየር የምትችሉት። ብሔራዊ ባንክ ደግሞ በጣም በጣም ከባድ ነው። በተለይ የአዲስ አበባ ልጅ እንኳን ከሆናችሁ እዛው ተመላልሳችሁን ብሆን እንትን ትላላችሁ፣ ግን የክፍለ ሀገር ልጆች ከሆናችሁ ደግሞ በጣም ነው የምትቸገሩትና ከአሁኑኑ አስቡበት። ለጓደኞቻችሁ ሼር አድርጉ። ያው ምታቁት ታቁት አላችሁ፣ ግን ብዙ የማያቅ ሰው ስለሚኖር ከዚህ ሁሉ ከምትንገላቱ ለምን ብራችሁን ቀይራችሁ እዛችሁ መግባት ፍላጎት ካላችሁ ማለት ነው። እኔ ይሄ ቧንቧ እንደኔ የሰለች ማን ነው? ግን ይሄ የእቃ ማጠቢያው ማለት ነው። ሁሌ ነው የሚዘጋው። ብታይ በጣም ነው የተቸገርኩት። አሁን በጣም ሞልቶብኝ ማለት ነው። ከስር እንትን እየፈሰሰብኝ ነው። ብቻ ችግር ነው። በጣም ነው የሚያናድደኝ። ሁሌ ነው የሚሞላብኝና እና ምን ለማለት ፈልጌ ነው፣ እንደ ራሴ እኔ የምመክራችሁ ያላችሁትን ገንዘብ ልካችሁ ባዶ እጃችሁ ከጭቅጭቅ እዛ ኤርፖርት ላይ ምናምን እንትን ከምትሉ፣ ከፈለጋችሁ እኮ አለ እዛ ኤርፖርትም ባንክ እኮ አለ፣ እዛም መቀየር ትችላላችሁ። ግን እንትን ዶላሩ ማለት ነው ቀይራቸው ወደ ኢትዮጵያ ብር ይዛችሁ መሄድ ትችላላችሁ። ግን ዶላሩ ነው የሚቻለው። ግን ምንም ጥቅም የለውም ዞሮ ዞሮ። እንደዛ ከሆነ ምንም የምታተርፉት ነገር ስለሌለ እዚሁ ድሮ እንደምትልኩ ልካችሁ ባዶ እጃችሁ ብትሄዱ፣ እኔ እንደርዛ ነው የማደርገው። ብር ይ ብር ይዛችሁ ሂዱ አይደለም ግን፣ ኤርፖርት ምን እንደሚፈጠር ኪሎ ሊበዛባችሁ ይችላል። አስር ሀያ ብር ያዙ ይጠቅማችኋል። ምክንያቱም የሆነ የምትፈልጉት ነገር ሊኖር ይችላል፣ መጣል የማትፈልጉት ያንን ገንዘብ ድን ካለያዛችሁ ጥላችሁ ነው የምትሄዱት። በጣም አስፈላጊ ነው የምትሉትን ነገር ከምትጥሉ ለማንኛውም ብትይዙ ትንሽዬ ብር እሱ ይጠቅማችኋል። ግን በዛ ያለ ብር ከምትይዙ ከሆነ የዚህ ሀገር ብር ወደ ዶላር ቀይራችሁ ብትሄዱ ነው ብዬ ነው የምመክራችሁ እህቶቼ። አዳዲስ ሲሆናችሁ ደግሞ ሳብስክራይብ አርጉ፣ ላይክም አድርጉ፣ ሼርም አድርጉ ለጓደኞቻችሁ። በቅርቡ ወደ ኢትዮጵያ መግባት ሊያሰቡ ጓደኞቻችሁ ሼር አድርጉ፣ ከአሁኑ ሆኖ እራሳችሁን እንዲያዘጋጁ። አይ አልፈልግም ብሩን እራሱን ነው የሚሄዱ የምትሉ ከሆነ እንግልት እንዳለ ማወቅ አለባችሁ። ምክንያቱም ማንኛውም ባንክ ሄዳችሁ መመንዘር አትችሉም እና ስለ በነገራችን ላይ ያው ዶላርም እኮ ስትይዙ እንደ ማንኛውም እንትን ሄዳችሁ መቀየር አትችሉም። አሉ ባንኮች ምናምን የውጭ ሀገር ምንዛሬ ምናምን ብሎ ይለጥፋሉ። ግን ማንኛውም ባንክ አሁን ማንኛውም ንግድ ባንክ ሄዳችሁ እንትን ብትሉ አይቀይርላችሁም። ምክንያቱም እንትን አይቀይሩም አሉ የራሳቸው ቦታዎች ማለት ነው፣ የውጭ ምንዛሬ የሚመነዝሩበት እና ምን ለማለት ፈልጌ ነው ከምትንገላቱ እዚሁ ወደ ዶላር ቀይራችሁ። ግን አይ ካላችሁ ደግሞ ብራችሁን ቀድማችሁ ልካችሁ ባዶ እጃችሁ ፈታ ብላችሁ ብትገቡ አይሻልም። እዛ ስቅቅ እኮ ነው፣ ሌባው ስንቱ እንደሰረቀ ሰው እኮ በገዛ ገንዘባችሁ ተሳቃችሁ ነው። እና ምን አይነት ሰው መጣ ቢ ሌባ ይሁን ልዘረፍ ይሁን ስንት ዋጋ ከፍላችሁ ያመጣችሁትን ገንዘብ ሆነ በፍርሃት ነው፣ ምክንያቱም ያስፈራል ኢትዮጵያ ውስጥ። እና ከዚህ ሁሉ ከምትሳቀቁ ከምትፈሩ ቀድማችሁ ብትልኩ ብዬ እኔ መክራችኋለሁ። አይ ይዤ እገባለሁ ካላችሁ ግን ቀድማችሁ አስቡበት። እዛም እንግልት እንዳለ እንደዛ ይላሉ እህቶቼ። ከጠቀሟችሁ ሸርም አርጉ። ወዳችኋለሁ። በያላችሁበት አለም ዳርቻ ሰላማችሁ ብዙ ትበልልኝ። መልካም ጊዜ፣ መልካም ቆይታ። ቻው